ፕሬዚዳንት ታየ አጥቀ ሥላሴ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ኢኮኖሚ እድገት ጉልህ አስተዋጽኦ የሚያበረክት ግዙፍ ፕሮጀክት ነው አሉ። ፕሬዚዳንቱ በቅርቡ በብራስለስ በተካሄደው የ2025 ግሎባል ወይ ፎረም ካደረጉት ተሳትፎ ጎን ለጎን ዲፕሎማቲክ ወርልድ ከተሰኘው መጽሔት ጋር ቆይታ አድርጓል። ግድቡ የመሰረተ ልማት ፕሮጀክት ከመሆን ባለፈ ኢትዮጵያውያን ትልቅ ተስፋ የሰነቁበት እንዲሁም ኢትዮጵያ እንዳት ለማ ማነቁ ከነበሩ ችግሮች የምትወጣበት መሆኑን አንስቷል። የትግራይ ዲሞክራሲያዊ ስምረት ፓርቲ የምስረታ ጉባኤው በዛሬ ዕለት በአዲስ አበባ አካሄደ። የፓርቲው አደራጅ ኮሚቴ አስተባባሪ አቶ ጌታቸው ረዳ በጉባኤው ላይ ባደረጉት የመክፈቻ ንግግር የትግራይን ህዝብ ህልውና ለማስጠበቅ መስራት አለብን ብሏል። ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በምስረታ ጉባኤው ላይ መሳተፍ ቢፈልጉም በጸጥታ ችግር መምጣት እንዳልቻሉ አንስቷል። ፓርቲው የትግራይ ህዝብ በህወሀት እየደረሰበት ያለው ጫና በሰላማዊ መንገድ ለመታገል መመስረቱንም የተገለጸ ሲሆን ህወሀት ከሌሎች የውጭ አካላት ጋር በመቀናጀት በክልሉ ብሎም በሀገር ሰላም ላይ አሉታዊ ተጽዕኖ እያሳደረ ይገኛል ብለዋል። የኢትዮጵያ ማዕድን ኮርፖሬሽንና የእንግሊዙ ኩባንያ ሰንበርድ ባዮፊውል አፍሪካ በታዳሽ ኃይል ዘርፍ በትብብር ለመስራት የመግባቢያ ሰነድ ተፈራርሟል። ስምምነቱ የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ አቶ ቴድሮስ ጌታቸውና የሰንበርድ ባዮፊውል አፍሪካ ዋና ስራ አስፈጻሚ ሪቻርድ ቤኔት ተፈራርሟል። በስምምነቱ መሰረት ኮርፖሬሽኑ በታዳሽ ኃይል ዘርፍ በተለይም በአቬሽን ነዳጅ ልማት ከሰንበርድ ባዮፊውል አፍሪካ ጋር በትብብር የሚሰራ ይሆናል።